ሰላም ጤና ጥልቅ ክብራና ክብራት የዩቲዩብ ቻናል ቤተሰቦች አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ እስከ ፍጻሜ አብራችሁ ትቆዩ ዘንድ በአክብረው ትጠይቃለሁ። የአማራ ፋኖ ብሔራዊ ኃይል በተለያዩ አውደ ውጊያዎች ድል መቀዳጀቱን አስታወቀ። የመጀመሪያው ሰበር የድል ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምን ይልክዝ በውጫሌ ከተማና አልቡኮ ላይ ባደረገው ተጋድሎ ታላቅ ድል መቀዳጀቱን አስታውቋል። የልጅ ኢያሱ ኮር አህዶች አምባሰል ወረዳ መቀመጫ ውጫሌ ከተማና ከተባለ አሉ እኮ ላይ ባደረጉ ተጋድሎ ድል መቀዳጀታቸውን አስታውቋል። የልጅ ኢያሱ ኮር የጎፍ ክፍለጦር ጦር አዲስ የተመሰረተችው ሳተናው ሻለቃና ከአራተኛ ክፍለ ጦር አንደኛ ሻለቃ ድል ማስመዘግባቸውን አስታውቋል። የጎፍ ክፍለ ጦር ሳተናው ሻለቃ ህዳር 7 ቀን 2018 ዓ ም አልቡኮ መሽጎ የነበረውን የብልጽግና የአገዛዝ ወንበር አስጠባቂ አድማ ብተናና ሚሊሻ እንዲሁም ፖሊስ ካምፕ በመዝለቅ የተሳካ ታላቅ ድል አስመዝግቧል። በአውደ ውጊያው ከ15 በላይ የጠላት አልሙት እና ቁስለኛ ሲሆን ከባድ ቁስለኞች ወደ ደሴ ሪፈራል ሆስፒታል ተወስዷልም ተብሏል። አራተኛ ክፍለ ጦር አንደኛ ሻለቃ ህዳር 7 2018 ዓ.ም ምህረት የአምባሰል ወረዳ መቀመጫ የሆነችው ውጫሌ ወሽ በሚገኘው የሚገኘው የጠላት ምሽግ ላይ በመግባት ድል አስመዝግቧል የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት እየተጸየፉት የመከላከያ አባላት እየከዱ ሲሆን የፋኖ የህሊና ትግል የገባቸው የመከላከያ አባላት እየከዱ ወደ ፋኖ እየተቀላቀሉ መሆኑ ይታወቃል በዚህም ምክንያት የተበሳጨው የፋሽቱ አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስገዱት ደግሞ እናንተ ናችሁ በማለት እያዋየ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት። በዚህም ከአንድ ጓድ በላይ የጠላት ሞትና ቁስለኛ ኩኗል ተብሏል። አፋባ አማራ ቀጠና ምን ይልክዝ ወደ ሁለተኛው ሰበር መረጃ ስሻገር የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነዎች በፍራታና ገድቦ ወረዳ ድል መቀዳጀቱን አስታወቀም። የአማራ ፋኖ ብሔራዊ ኃይል ደባዋራ ከተራ ሳምንት አፄ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባት ክፍለ ጦር ደመላሽ ሻለቃና የሰባት ለሰባት ክፍለ ጦር ቃኞች ኦፕሬሽን ታላቅ ኦፕሬሽን መስራታቸው ታውቋል። ሆኖም የአማራ ፋኖ የነፃነት ትግል ከጀመረበት ሰዓት ጀምሮ ሁልጊዜ ውጊያ ላይ የምትውለው ሰባ ለሰባ እንደለመደችው በታሪክ ላይ ታሪክ እየሰራች የጀግንነት ልኳን እያሳየች ትገኛለች። የሰባት ለሰባ ክፍለ ጦር ቃቢዎች እና የደመላ ሻለቃ ከአጣዬ ሶስት ኪሎ ሜትር ወጣ ብሎ ተራተር በተባለ ቦታ ላይ በነበረው ውጊያ ድል ተቀዳጅተዋል። አውደ ውጊያውም ህዝብ ማቋሚያና መቀመጫ አውደ ውጊያውም ህዝብ ማቋሚያና መቀመጫ ያሳጠው የሀገር ጠባቂ ላይ ባዩ የአብይ አህመድ ወንበር አስጠባቂ የብርሃኑ ጁላ ወታደር የመቶ ሶስተኛ ኮማንዶና ወደ አምላኩ የአማራን ህዝብ በገንዘብ የሸጠው ምንሻ ጋር በመሆን ከሳምኖ አናብስቶች ባደረጉት ውጊያ ሞትና ቁስለኛ ከማድረግ በላይ ትልቅ ኪሳራ እንዲደርስበት አድርገውታለን ተብሏል። በመሆኑም ማለጋ ከበደ ለማጀብ የመጣው ኃይል የቀረው ህይወቱን ለማጥረፍና የፋኖን በት መቋቋም ሲያቅተው እግሬ አውጪ ብሎ ፈርጥጦ ወደ መጣበት ተመልሷለን ተብሏል። በዚህ አውደ ውጊያ ትንታጎቹ ከጠላት በንብረት ሆነ በአካል ብዙ ጉዳት በማድረስ ከጠላት ላይ ኃይሎችን ድል ከጠላት ኃይል ድሎችን አግኝቷለን ተብሏል። አንድ ስናይበር በር ከነ ሙሉ ትጥቅና ከነ ሙሉ ተተኳሹ፣ አንድ መገናኛ ሬዲዮ፣ ስድስት ሙትና ፍራራት ቁስለኛ በማድረግ በድል በአንድ ክንዳቸው የድል ባለቤት ሆነዋለን ተብሏል። መረጃው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው አፄ ዘርዓ ያዕቆብ አንደኛ ኮረዶ ግንኙነት ነው። ከንገውላችን በተባበረ ክንዳችን አባባ ደቡብ አማራ ቀጠና ወደ ሶስተኛው ሰበር መረጃ ሲሻገር በአፋባ በላይ ዚ አራተኛ ደጃዝ ኮር በሁለት ቀጠናዎች በአድርጎ ተጋሎ ድል ማስመዘገቡን አስታውቋል። ኮሩ በሁመራ ቀጠና ላይደሪ ና ሽማሪ እንዲሁም ከምዕራብ አርማጮ ተነስቶ ወደ ምስላልና እርጎየ ቀጠና የተንቀሳቀሰውን ኃይል በተወሰደ እርምጃ በኮሩ የተከዜ ክፍለ ጦርና ወልቃይ ጠገዴ ጽናት ብርጌድ በጋራ ደማቅ አስመግባለም ተብሏል። በተመሳሳይ ዜና የበላይ እዝ ራስ አሞራ ወበደ ሶስተኛ ኮር ድብጣለም ተፈቀበ ክፍለ ጦር በደባርቅ ወረዳ በዛርማ በኩል ፈልኮ በመግባት ጥራይና ንዑስ ወረዳ የገባ ቢሆንም ህዳር ስምንት ቀን ከፍተኛ ምት አርፎበት መበታተኑ ተገልጿል። በካነው ከፍተኛ ምት የደረሰበት የአስረኛ እዝ ሆኖ አዲስ የተመሰረተውና መቀመጫውን ደባቂ ያደረገው የስሳ ስምንተኛና የሰባ ሁለተኛ ክፍለጦር ከሞት የተረፈው ገቢቱ ሙት የሚሱ ደግሞ በከባ ውስጥ ሆኖ ፈግራውት በማለት ወደ ደባርቅ ፈርጥቷል ተብሏል። ወደ መጨረሻው ዘገባ ሲሻገር አሁን ባለው ገበያ ከ15 ሚሊዮን ብር በላይ የሚገመት አንድ ስናይፐር ጦርና ክላሽንኮቭ መሳሪያ የያዘ የአገዛዙ ወታደር አማራ ፋኖን ተቀላቅሏል ተባለ። ከ602ኛ ኮር ከ5ኛ ክፍለጦር ሁለተኛ ሬጅመንት አንደኛ ሻምበላ አመራ የሆነው ዘሪሁን ገዛኝ የተባለ ግለሰብ አንድ ስናይፐር እና አንድ ክላሽንኮ መሳሪያ እንደያዘ ህዳር 8 ቀን 2018 ዓ ም ፋኖን መቀላቀምን ለማረጋገጥ ተችሏል። ወታደሩ ከሻምበሉ ይዞት የወጣው አንድ ስናይፐር እና ክላሽንኮ መሳሪያ አሁን ባለው ገበያ 15 ሚሊዮን ብር በላይ የሚገመት ነው የተባለ ሲሆን በአፋባ ምዕራብ አባል አቀበለ አጼ ቴዎድሮስ 21ኛ ኮር ስር የሚገኘው 54ኛ ክፍለ ጦር መቀላቀምን ለማረጋገጥ ተችሏል። ወታደሪው ከስናይፐርና ከክላሽንኮቭ መሳሪያ በተጨማሪ መቶ ሃምሳ ተተኳሽና ሌሎች ወታደራዊ ትጥቆችን እንደያዘ ፋኖን እየተቀላቀለ ሲሆን በቴዎድሮስ የ201ኛ ኮርና በ54ኛ ክፍለ ጦር አመራሮችና አባላት ደማቅ አቀባበል እንደተደረግበት ታውቋል። ከዚህ ቀደም የሰራዊቱ አባላት ክላሽንኮቭ መሳሪያ ይዘው ሁለትና ሰላሳ እንዲሁም እስከ 50 ድረስ በመሆን በግፍ እየተፈጁ ፋኖን እየተቀላቀሉ ቆይቷል። አሁን ደግሞ ተራው ወታደራዊ አመራሮች ዋል ወታደራዊ አመራሮች የቡድን መሳሪያ ከሆነ ስናይፐር ጀምሮ እስከ ሞርተርና ሌሎች ከባድ መሳሪያዎች ድረስ ይዘው የሚመሩትን ሰራዊት በማስከተል ወደ ፋኖ መጉረድ ጀምሯልም ተብሏል። ውድ የቻናላችን ቤተሰቦች በሰዓቱ ያስኩ ሰበር መረጃ የሚመስል ነበር በሊል አስከምግራዊ መልካም